ከጊዜ ወደ ጊዜ እያደገ የመጣውን የቴክኖሎጂ አቅርቦት በአግባቡ መጠቀም እንዲቻል የቴክኖሎጂ ተደራሽነትን ማስፋትና የክህሎት ስልጠናዎችን ማዳበር ይጠበቃል። የቴክኖሎጂ ተቀዳሚ ዓላማ የሰውን ህይወት ቀላል ማድረግ እንደመሆኑ በማህበረሰባችን ውስጥ ከአካል ጉዳተኝነት ጋር ተያይዞ በሚመጡ ችግሮች የሚፈጠርን የክህሎት የስራ ቅልጥፍናና ጥራት ችግሮችን ለመፍታት የቴክኖሎጂ ክህሎት ስልጠና ከሚያስፈልጋቸው የህብረተሰብ ክፍሎች ውስጥ አይነ ስውራን ተጠቃሽ ናቸው። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ እንዲህ አይነት ችግሮችን ለማቃለል ለአይነ ስውራን የመሰረታዊና መካከለኛ የኮምፒውተር አጠቃቀም ክ ክህሎት ስልጠናዎችን በመስጠት ላይ ነው። አይነስውሩ በዚህ በአይነስውርነት ህይወት ውስጥ ሲኖር ቴክኖሎጂ ካፈራው ነገር ጋር የማይገናኝ ከሆነ የበለጠ ይሄ ጉዳቱ እየጎላ ነው የሚሄድ ጉዳቱን የበለጠ እያከበደው ነው የሚሄድ እና ወይም ደግሞ ህይወቱን እያከበደው ነው የሚሄድ ስለዚህ እንዲህ አይነቱን ነገር በዚህ አይነት መንገድ ወይም ደግሞ በእንደዚህ አይነት ስልጠና መፍታትና ግለሰቡን ማብቃት ከተቻለ ህይወቱ ይቀላል ማለት ነው ህይወቱ ቀለል ያለ ይሆናል። ስለዚህ ያ ጉዳቱ ይጣፋል ማለት ነው። በእንደዚህ አይነት ክህሎት ይጣፋል። ህይወቱ ቀለል ያለ ነገር ቀለል ያለ ህይወት ስለሚኖረው በጣም ጥሩ አጋጣሚ ነው ብለን ነው የምናምነው። አይነ ስውራን በሚሰሩባቸው ተቋማት ውጤታማ መሆን እንዲችሉ ቴክኖሎጂውን መረዳትና ስራቸውን በቅልጥፍና የሚያከናውኑበት መሳሪያ እንዲሆናቸው ለማስቻል እንዲህ አይነት የክህሎት ስልጠናዎች አስፈላጊዎች ናቸው። አይነ ስውር ሆኖ ባለው የትምህርት ዝግጅት የስራ ስምሪት ሲወስድ በእንደዚህ አይነት ስልጠና ራሱን አብቅቶ እዛ የሚሰጠውን ተልዕኮ በራሱ አቅም መፈጸም የማይችል ከሆነ ቴክኖሎጂው ራሱ እንቅፋት የሚሆነው የቴክኖሎጂ ውጤት እንቅፋት የሚሆነው ከሆነ ራሱን የቻለ ፈተና ነው የሚሆነው እና ያን የተሰጠውን ተልዕኮ ለመፈጸም ጥገኝነቱ ይበዛል። ጥገኝነቱ በጣም እየጨመረ ስለሚሄድ በየእለቱ ደግሞ የቴክኖሎጂ ውጤቱ እየተሻሻለ እየረቀቀ እየጨመረም ሲመጣ አብሮ ከዛ ጋር እንዲያው ሙሉ በሙሉ እንኳን ባይሆን ተጣጣሚ የሆነ የብቃት ማንነት ከሌለ ራሱ ይሄ ስራው ፈተና ነው የሚሆን። ስራው ላይ መቀመጡ ራሱ ለሰውየው ራሱ ችግር ነው የሚሆነው እና ይህን ችግር ያቃልላል ብለን ነው የምናምነው። ተሳታፊዎች እንደሚገልጹት ስልጠናው መረጃዎችን በቀላሉ ለማግኘት እንደ ባለሙያ የሚሰጡ ተቋማዊ ወይም የግል ስራዎችን በጥራት ለማከናወንና በሰው ላይ ያላቸውን ጥገኝነት በመቀነስ ሕይወትን ቀላል ለማድረግ ጭምር እንደሚያግዛቸው ይናገራሉ። ሁሉ ነገር በሰው እገዛ ነው። ሰው ጻፉልኝ፣ ሰው እንዲያድርጉልኝ ብዬ ነው አንባቢ ፈልጌ የሚጽፈል ፈልጌ ነው። የሆነ ሪፖርት ለማዘጋጀትም ያው ረዳት በእርግጥ ለኛ ይመደብልናል። በረዳቴ ምክንያት ነው እንጂ ያውን የሆነ ሰው መረጃ ፈልጉ ጽፋት ስጭ ቢለኝ እኔ አልችልም። መጽሐፍ ስልጠናው በጣም አሪፍ ነው፣ ለእኛ በጣም ጠቃሚ ነው። እጅጉን እንደማንኛውም ሰው የቴክኖሎጂ ተጠቃሚ እንድንሆን በተለይ ኮምፒውተር በቢሮአችን ቢገኝ እኛ ከሰው ጥገኛ ነት ለመውጣት እራሳችን የፈለግነውን ዶክመንት ለመያዝ፣ የፈለግነውን መረጃ ለመያዝ፣ የፈለግነውን ነገር ለመጻፍ በጣም የሚጠቅም ስልጠና ነው ያገኘን በጣም ደስ ብለኛ፣ ስልጠናውን ስላገኙ። ምንም አይነት የኮምፒውተር ክህሎት ያልነበራቸው አይነ ስውራን ሰልጣኞች ከስልጠና በኋላ በየተቋማቸው የኮምፒውተርና ሌሎች የቴክኖሎጂ አቅርቦቶች ተሟልተውላቸው ወደ ተሟላ የስራ ልምምድ መግባት እንደሚፈልጉም ተናግረዋል። ቆይተው በጣም ደስ ይላል። ማለት ከዚህ በፊት እኔ የኮምፒውተር ምንም አይነት እንትኑ ልምዶ የለኝም ነበረ። ከዚህ በቆየውበት ሰዓት ማለት ሁሉንም እንዴት መጻፍ እንዳለብን እያንዳንዶችን ነገር በአሰልጣኞች ክትትልና ድጋፍ በጣም ጥሩ የሆነ ጥሩ የሆነ ቆይታ ነበረ። ከዚህ በፊት መረጃ ስፈልግ ምናምን ነገር ሰው ነው ማለት ሰው አንብቡልኝ እያልኩ ነበር የምጠይቅ አሁን ግን ይሄን ነገር ለወደፊት ለኛ በየቢሮችን ቢገባልን ሰው ከመጠየቅ አንብቡል ምናምን ከማለት ድካምን ያቀላል፣ ጊዜና ድካምን ያቀላል። ስልጠናው አይነ ስውራን ከቴክኖሎጂ የተገለሉ እንዳይሆኑና ስራቸውን ለማቃለል የሚረዷቸውን ቴክኖሎጂዎች በቀላሉ መላመድ እንዲችሉ ለማድረግ ታቅዶ የተከናወነ መሆኑ የተነሳ ሲሆን ተቋማት አይነስውራንን በቴክኖሎጂ ለማብቃት የበኩላቸው ሚና እንዲወጡም ተጠይቋል። አይነስውራን የማህበረሰቡ አካል እንደመሆናቸው ከቴክኖሎጂ እንዳይገለሉ የቴክኖሎጂ ተጠቃሚ መሆን መቻል አለባቸው ብሎ በማሰብ ኢንቪዲያ ወይም ነንቪዥዋል ዴስክቶፕ አክሰስ ወይም ይሄ ሪደር ስክሪን ሪደር የተባለውን ሶፍትዌር በመጠቀም ሁሉም ስልጠናው ላይ የተገኙ ሰልጣኞች በተገቢ ሁኔታ ቴክኖሎጂውን በመጠቀም ኮምፒውተር ላይ የተለያዩ ጽሁፎችንና መልእክቶችን በማስተላለፍ ዘንድ ዶክመንቶችን በማዘጋጀት ሪፖርቶችን በማዘጋጀት የተለያዩ ማመልከቻዎችን መጻፍ እስከሚችሉበት ደረጃ ስልጠናው ነው ተሰጥቷል። አይነ ስውራን የኔ ናቸው የኔ ልጆች ናቸው የኔ ማህበረሰብ ናቸው በማለት ለሁሉም ዜጋ እንዲዳረስ ስልጠናው ነው እንግዲህ በተገቢ ሁኔታ እንዲዳረስ ማንኛውም ተቋም ኃላፊነቱ መወጣት አለበት።